በጣም አመሰግናለሁ እኔ አስተያየት መስጠት የምፈልገው በመቶ ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማሚያዎች ላይ ነው። በጂኦፖለቲካ ውጥረት በኢ ተገማች የታሪፍ ዲፕሎማሲና በአቅርቦት ሰንሰለት መቆራረጥ ምክንያት በዓለም አቀፍ ደረጃ የኢኮኖሚ እድገት መቀዛቀዝ እንደዚሁም የተዳከመ ማክሮ ኢኮኖሚ አውድ በሚታይበት ሁኔታ በሀገራችን ፈጣን የኢኮኖሚ እድገትን ማስቀጠል ችለናል። ለዚህ አመርቂ ውጤት መመዝገብ ያበቃን የሦስት ዋና ዋና ጉዳዮች ድምር ውጤት ነው ብዬ ነው ማምነው። የመጀመሪያው ከለውጡ ወዲህ የእይታ ለውጥ ፓራዳይም ሺፍት ማምጣት መቻላችን ነው። በመደመር እሳቤ ሁሉንም አቅሞች ደምረን እንጠቀም። እያንዳንዱ ዘርፍ ለሀገር እድገትና ብልጽግና ማበረከት የሚገባውን አስተዋጽኦ እንዲያበረክት የብዝሐ ዘርፍ አቅጣጫን እንከተል። በአሻራ ፖለቲካ እሳቤ ለኢትዮጵያ የሚመጥኑ ጥራት እና በመጠንም ከፍ ያሉ እቅዶችን እንያዝ። በፕራግማቲክ እይታ በየአካባቢው ያሉ ተግባራዊ እውነታዎችን መሰረት አድርገን እንስራ። በመፍጠንና መፍጠር መርህ አንዱን ዓመት እንደ ብዙ ዓመት፣ አንዱን ወር እንደ ብዙ ወራት፣ አንዱን ቀን እንደ ብዙ ቀናት እንጠቀም። እንደዚሁም ፈተናዎች አይቀሬ ናቸው። ፈተናን ወደ ድል እየቀየርን በፈተናዎች ሳንሸነፍ ያቀድናቸውን በስኬት ተግባራዊ ለማድረግ እንንቀሳቀስ የሚል እሳቤ ተይዞ በዛ አግባብ በመሰራቱ የመጣ ውጤት ነው ብዬ ነው የማምነው። ሁለተኛው ለዚህ ውጤት ያበቃን ጉዳይ የአመራር የማስፈጸም አቅም ትጋትና ቁርጠኝነት ነው። አመራሩ በየአካባቢ ያለውን ጸጋ ያለውን የመልማት ዕድል አይኑን ገልጦ ማየት በመጀመሩ ለዚህ ደግሞ አሪያ ሆነው ሁሉም እንዲማርበት ያደረጉት ክቡር ጠቅላይ ሚኒስትር ናቸው። ለዚህ ትልቅ ምስጋና አለን። የእሳቸውን አሪያነት በመከተል በያካ ያለው አመራር በአካ ያሉ ጸጋዎችን የልማት እድሎችን አይኑን ገልጦ ማየት የጀመረበት ሁኔታ መኖሩ ከሀገር አቀፍ እቅድ ጋር በተጣጠመ መልኩ ከያካ ተጨባጭ ሁኔታ አንጻር መስራት የሚገባውን በተሻለ መልኩ ማቀድ በመጀመሩ ከክትትልና ድጋፍ ጋር በተያያዘም ከዚህ ቀደም በቢሮ በመድረክ ብቻ ስራዎችን የመገምገም ባህል ቀርቶ አመራሩ ታች ወርዶ በሳይት ስራዎችን መከታተል መጀመሩ እዛው ኦንደ ስፖት ችግሮችን ለመፍታት ጥረት ማድረጉ ለዚህ ውጤት አብቅቶናል ብዬ አስባለሁ። በአጠቃላይ አመራሩ በየደረጃው ያሉ አቅሞችን በማስተባበር ለእቅዶች ስኬት የሰጠው አመራር ትልቅ አስተዋጽኦ ነበረው ብዬ ነው ማምነው። ሶስተኛው ለዚህ ውጤት ያበቃን የህዝቡ የግሉ ሴክተር የሲቪል ማህበረሰብ ድርጅቶች ተሳትፎና ትብብር ማደግ ነው። በአጠቃላይ አመራሩ እይታ በመቀየሩ አመራሩ በየአካባቢ ያሉ አቅሞችን አሟጠን እንጠቀም ብሎ በመንቀሳቀሱ ህዝቡ ደግሞ የቀረቡለትን የተቀደሱ አጀንዳዎች፣ እቅዶች በአግባቡ ተቀብሎ የድርሻውን ለመወጣት በቁርጠኝነት ተንቀሳቅሷል። በተለይ ህዝቡ፣ የግል ሴክተሩ፣ የሲቪል ማህበረሰብ ድርጅቶች ለኢኮኖሚ እድገትና ብልጽግና ያላቸውን ሚና በአግባቡ ከመጫወት አኳያ ከጊዜ ወደ ጊዜ ትልቅ ለውጥ የመጣበት ሁኔታ አለ ለተመዘገበው ውጤትም ትልቅ አስተዋጽኦ